ሰላም ኢትዮጵያውያን ከአሚኮ ዲጂታል ሚዲያ የሰው ሠራሽ አስተውሎት ዜናዎችን እየቀርብ ያለው ተስፋ ነኝ። መንግሥት በክልሉ ሰላምን ለማስፈን ማኅበረሰቡን በማሳተፍ ውጤታማ ሥራን አከናውኗል። የአማራ ክልል ርዕሰ መስተዳደር አረጋ ከበደ የክልሉን ወቅታዊ የሰላምና የልማት ጉዳዮች አስመልክተው ማብራሪያ ሰጠዋል። በማብራሪያቸውም በክልሉ ተፈጥሮ የነበሩ የሰላምና የጸጥታ ችግሮች በዋናነት ከፖለቲካዊ ጽንፈኝነት ጋር የተያያዙ እንደሆኑ አስታውሰዋል። በወቅቱ መሪዎች በሚጠበቅባቸው ልክ ችግሩን ታግለው በማስተካከል ረገድ ለዘብተኛ አቋም መውሰዳቸውንም ተናግረዋል። በዚህም ጽንፈኛ ቡድኖች በክልሉ ነዋሪዎች ላይ ሰብአዊ፣ ቁሳዊ፣ ማኅበራዊና ስነ ልቦናዊ ጉዳት ማድረሳቸውን ገልጸዋል። መንግስት በክልሉ ሰላምን በማስፈን ረገድ ማኅበረሰቡን በማሳተፍ ውጤታማ ስራ ማከናወኑንም ተናግረዋል። የክልሉ ነዋሪዎችም የጽንፈኛ ቡድኑን ትክክለኛ ማንነት ተገንዝበው ከመንግስት ጎን በመሆን ለዘላቂ ሰላም የበኩላቸው ሚና እየተወጡ መሆኑንም ጠቅሰዋል። አሁን ላይ ክልሉ ከመቼውም ጊዜ በላይ በተሻለ የሰላምና የልማት ጉዞ ላይ እንደሚገኝም አብራርተዋል። በክልሉ የተገኘውን ሰላም ዘላቂና አስተማማኝ ለማድረግ በመንግስት በኩል ሁለት የመፍትሄ አቅጣጫዎች መቀመጣቸውንም አስረድተዋል። የመጀመሪያው ለሰላም አማራጮች ቅድሚያ ሰጥቶ መስራት ነው ያሉት ርዕሰ መስተዳድሩ፣ በዚህ ረገድ መንግስት ዘወትር ለሰላም በሩን ክፍት አድርጎ እየሰራ ነው ብለዋል። በሌላ በኩል የቀረበውን የሰላም ጥሪ ወደ ጎን በመተው የክልሉን ሰላም ለማወክ በሚሰሩ ጽንፈኛ ቡድኖች ላይ መንግስት ሕግ የማስከበር ኃላፊነቱን እየተወጣ እንደሚቀጥልም አመላክተዋል። የአዲስ አበባ ከተማ አስተዳደር ልዩ ድጋፍ አድርጎልናል። ተቀዳሚ ምክትል ከንቲባ ቻላቸው ዳኘው። ኑ ጎንደርንን ሞሽር የገቢ ማሰባሰቢያ መርሃ ግብር በአዲስ አበባ ከተማ ተካሂዷል። በገቢ ማሰባሰቢያ መርሃ ግብሩም በርካታ ወገኖች ተሳትፈዋል። የጎንደር የገቢ ማሰባሰቢያ መርሃ ግብር ተጀመረ እንጂ አልተጠናቀቀም ያሉት ተቀዳሚ ምክትል ከንቲባው በሚቀጥሉት ቀናትም በተከታታይ እንሰራለን ነው ያሉት። እስከ ግንቦት 30 2017 ዓ ም ድረስ የሀብት ማሰባሰብ ሥራው እንደሚቀጥልም አስታውቀዋል። የአዲስ አበባ ከተማ አስተዳደር ልዩ ድጋፍ አድርጎልናል፣ ያሉት ተቀዳሚ ምክትል ከንቲባው በመጀመሪያው ዙር ከፍተኛ ድጋፍ አድርጎልናል፣ አሁንም እንዲቀጥል የራሱን አስተዋጽኦ እያደረገ ነው ነው ያሉት። የአዲስ አበባ ከተማ አስተዳደርን ማመስገን እፈልጋለሁ ብለዋል። በገቢ ማሰባሰቢያ መርሃ ግብሩ ላይ ያገኘነውን ማሰባሰብና አንድነት ለቀጣይ ዕድሎች መጠቀም አለብን ብለዋል። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ጃንጥራር አባይ የአዲስ አበባ ከተማ አስተዳደር በመጀመሪያው ዙር የጎንደር ከተማ የኮሪደር ልማት ከ382 ሚሊዮን ብር በላይ ማገዙን ገልጸዋል ቀሪውን ሥራ ለማጠናቀቅ ደግሞ 121 ሚሊዮን ብር መደበው እንደሚያጠናቀቁ ነው የተናገሩት አማራ ሚዲያ ኮርፖሬሽን ለህብረተሰብ ለውጥ እንተጋለን